ኑ ሰብሰብ በሉ። ፉል ግላም ሜካፕ እየሰራሁኝ 2021 ላይ ስለተፈጠረ ከአይምሮ በላይ ስለሆነ ታሪክ ነው የምነግራችሁ። እርግጠኛ ነኝ ሙሉን ከሰማችሁ በኋላ ምን እንደምትሉ። ታሪኩ የሚያጠነጥነው አሜሪካ በሚኖሩ መካከለኛ የህይወት ደረጃ ባላቸው ቤተሰቦች ላይ ነው። ምንም እንኳን ባልና ሚስት በትዳር 25 ዓመት ቢቆዩም ፍቅራቸው ግን ልክ እንደ አዲስ ፍቅረኛሞች ነው። ልጆቻቸውም በጣም ሰክሰስፉል እና የተማሩ ልጆች ነው ያሏቸው። 2021 ላይ ነው ነገሮች የተበላሹት። ያንን ቤተሰብ መጥፎ እድል ገጠመው። መጥፎ ነገር ስላደረጉ አይደለም፣ መጥፎ እድል የገጠማቸው በአካባቢያቸው ያለ ሰው ትልቅ ምስጢር ስለያዘ ነው። እንደ ፈረንጆቹ አቆጣጠር በ1990ዎቹ አካባቢ በሀያዎቹ ዕድሜ ክልል ላይ የምትገኝ ክሪስታ የተባለች ሴት እንደ ማኔጀር ሆና አንድ ሱቅ ውስጥ ትሰራ ነበረ። እሷ ስራ በጀመረች ብዙም ሳይቆይ ሱቁ ሌላ ተቀጣሪ መጨመር ስለነበረበት አንድ በሀያዎቹ ዕድሜ ክልል ውስጥ የሚገኝ በርንት የተባለ ወጣት የክለርክ የስራ ፖዚሽን ይዞ ይቀጠራል። በርንትና ክሪስታ ከዚህ በፊት ትውውቅ የላቸውም፣ ግን ሽፍታቸው አንድ አይነት ስለነበረ ማውራትና መግባባት ይጀምራሉ። በርንት ከሷ በሶስት ዓመት እድሜ ያንሳል። ግን አብዛኛው ጊዜያቸውን አንድ ላይ በስራ ስለሚያሳልፉ ብዙም ያመሳስል ነገር እንዳላቸው ያውቃሉ። አንድም ዩኒቨርሲቲ ነበር የተማሩት። ሁለቱም ደግሞ ቤት የማሳመር ፍቅር አላቸው። ሳያስቡት ኃይለኛ ፍቅር ውስጥ ገቡና በ1994 ተጋብተው ከሚሰሩበት ቦታ ወጥተው ሌላ አካባቢ መኖር ጀመሩ። ከተጋቡ ከሁለት ዓመት በኋላ የመጀመሪያ ልጃቸውን በ1996 ሚችልን ይወልዳሉ። ክሪስታ ከወለደች በኋላ ልጇን ቤት ውስጥ ለማሳደግ ተወስናለች። በርንት ደግሞ ሙሉ ቤተሰቡን ለማስተዳደር የሚያስችለው ቆንጆ የአካውንታንት ስራ ያገኛል። ከዓመት ከስድስት ወር በኋላ ሁለተኛ ልጃቸው ቻንድለር ይወለዳል። ቻንድለር ከተወለደ ከተወሰነ ዓመት በኋላ ቆንጆ አነስ ያለች ቤት ይገዛሉ። ምንም እንኳን ቤታቸው አነስ ብትልም ለአራቱ ግን በቂ ነበረ። ክሪስታ የኢንቴሪየር ዲዛይን ችሎታዋንና አቅሟን ተጠቅማ ውስጡን በደንብ ዲዛይን አደረገችው። በርንት በእጅ ስራ ነገሮችን በመስራትና በማደስ ተባብረው አንድ ላይ ቤቱን አሳምረው ጨርሰው ገቡበት። ከጎረቤቶቻቸው ጋርም በቶሎ ተግባብተው መልካም ግንኙነት ፈጥረዋል። ለሀያ አመታትን በመተሳሰብ እና በፍቅር ኖሩ። ክሪስታ በጣም ጎበዝ የቤት እመቤት ነች። ልጆቿን በደንብ የምትከባከብ ቤቷንም በጥሩ ሁኔታ የምትይዝ ሴት ነበረች። በርንትም በአካውንቲንግ ስራ ላይ እድገት እያገኘ በጥሩ ሁኔታ ኖሩ። እነዚህ ልጆች ሲያድጉ ሁሉ ነገር ተሟልቶላቸው በፍቅር ነበር ያደጉት። 2021 ላይ ሚችል የመጀመሪያ ልጃቸው 25 ዓመት ሞልቶት ነበረ። ከዩኒቨርሲቲም ተመርቆ ጥሩ ስራ ይዟል። ከእናትና ከአባቱ ቤት ሙቭ አውት አድርጎ አፓርትመንት ተከራይቶ ለብቻው ነው የሚኖረው። ከሚወዳት ፍቅረኛውም ጋር ትዳር ለመመስረት ኢንጌጅ ሆነ። ከዚያ በተጨማሪ ደግሞ አዲስ ቤት ለመግዛት ቤት እያየ ነበረ። ቻንለር የመጨረሻውና ሁለተኛ ልጃቸው 23 ዓመቱ ነበረ። እሱም ልክ እንደ ታላቅ ወንድሙ ጥሩ ደረጃ ላይ ነው ያለው። የመጨረሻ ዓመት የዩኒቨርሲቲ ተማሪ ነበረ። ግን ከቤተሰቦቹ ጋር ስለሆነ የሚኖረው እየተማረም ስራ እየሰራ ለቤተሰቦቹ ሬንት ይከፍል ነበረ። ለአንድ ታዋቂ ድርጅትም ትምህርቱን ሲጨርስ ስራ እንዲቀጥሩት ማመልከቻ አስገብቶ እነሱም ተቀብለውት በመጠባበቅ ላይ ነው። ታዲያ እንደዚህ አይነት ቤተሰብ ከሆኑ ምን ተፈጠረ ልትሉ ትችላላችሁ። አሁን ነበር እነሱ ባላሰቡት ሁኔታ ህይወታቸው ወደ መጥፎ መንገድ ያመራው። የተወሰኑ ሳምንታት ሲቀሩት ቻንድለር እዚህ መስሪያ ቤት ውስጥ ስራ ለመጀመር ከደረጃ ላይ ተንከባሎ ይወድቃል። ጭንቅላቱም በጣም ተመታ፣ እግሩንም እንደ ልቡ ማንቀሳቀስ ከበደው። ሆስፒታልም ሲሄድ ጭንቅላቱ ውስጥ ደም እንደፈሰሰና እግሮቹ ላይ ደግሞ ፐርማነንት የሆነ የነርቭ ዳሜጅ እንደገጠመው ይነግረዋል ዶክተር። ጭንቅላቱን ሰርጀሪ አድርጎ ቤቱ ከገባ በኋላ በከዘራና በአንገት መደገፊያ ስለ ስለነበረ አዲሱን ስራ መጀመር ባለመቻሉ በሱ ቦታ ሌላ ሰው ይተካሉ። በዚህ ሁሉ መሃል ቻንድለር ነገሮችን ፖዘቲቭሊ ለመውሰድ እየሞከረ ነበረ፣ ግን ስራውን በማጣቱ ልቡ በጣም ይሰበራል። ከጊዜያት በኋላም ደግሞ ዲፕሬሽን ውስጥ ይገባል። ይህንን ሲያዩ ቤተሰቦቹ በጣም ያዝናሉ። ታዲያ እነዚህ ቤተሰቦች አሁን ካሉበት ትንሽ ራቅ ያለና ደናማ ቦታ ላይ ሌላ ቤት ነበራቸው፣ ልክ እንደ ቫኬሽን ሃውስ ወይም ደግሞ እንደ ሰመር ሃውስ ነገር። ታዲያ እነ ቻንደር ልጆች ሆኖ እዛ ይጫወቱና ይዋኙ ነበረ፣ ግን ትልቅ ከሆኑ በኋላ እዛ መሄድ እየሰለቻቸው ስለመጣ ወደዛ መሄድ አቆሙ። ቻንደር ከገጠመው አደጋ ሁለት ሳምንት በኋላ ሰመር ሃውሳቸው በማዕበል ይመታል። ማዕበሉም ካለፈ በኋላ እዛ አካባቢ በቋሚነት የሚኖሩ ሰዎች ለክሪስታና ለበርንት ደውለው በቤታቸው በኩል ሲያልፉ መስኮቶቻቸው እንደተሰበሩና ቤታቸው ላይ ጉዳት እንደደረሰ አይተው ይነግሯቸዋል። ይሄንን ሲሰሙ በአስቸኳይ እዛ ሄደው ቤታቸው ማደስ እንደሚኖርባቸው ይወስናሉ። ቀጣዩንም ሳምንት ለመሄድ ያስባሉ። የሚሄዱበትም ቀን ሲቃረብ እና ዕቃቸውን ፓክ ማድረግ ሲጀምሩ እንግዳ የሆነ ባህሪ ማሳየት ይጀምራሉ። ቻንድለርም እቃቸውን ፓክ በማድረግ ሊረዳቸው ቢፈልግም እግሮቹ ግን በደረሰበት ጉዳት ደካማ ስለነበሩ አላስቻሉትም ብዙ ገንዘብ ሻንጣቸው ውስጥ ፓክ እያደረጉ ነበረ ቻንድለርም ምናልባት እዛ ማስቀመጥ የፈለጉት ብር ስለመሰለው ምንም አይነት ነገር አላላቸውም። ከማን ጋር ነው የምትሄዱት ብሎ ሲጠይቃቸው ባልና ሚስ ጓደኛ እንዳላቸው እና ከነሱ ጋር እንደሚሄዱ ይነግሩታል ምንም ስም ሳይገልጹለት እሱም ግራ ይጋባል ግን መናገር ስላልፈለጉ ነው ብሎ ይተዋቸዋል እቃቸውንም ፓክ አድርገው ከጨረሱ በኋላ በሩ ጋር አስቀምጠው ስለመሸ ሁሉም ይተኛሉ። በነጋታውም ቻንድለር ጧት 12 ሰዓት ላይ ከእንቅልፉ ተነስተው እንደምንም አድርጎ ደረጃውን ወርዶ ከቤተሰቦቹ ጋር ቁርስ በልቶ ለመሰነባበት ሲሄድ ቤት ውስጥ ማንም ሰው አልነበረ። ፓክ የተደረጉት ሻንጣዎችም የሉም። ወደ ውጪም ሲመለከት መኪኖቻቸው እዛው እንዳሉ ናቸው። እነዚያ አብረን እንሄዳለን ብለው የነገሩት ጓደኞቻቸው እንደወሰዷቸው ይገምትና ግን እንዴት እኔን ቻው ሳይሉኝ የሚል ጥያቄ ያድርበታል እነዚህ ሁላ ነገሮች ግራ ያጋቡታል ግን ምንም አይሆኑም ብሎ ስላሰበ ይተወዋል ዊኬንዱን በሙሉ ስለሆነ የሄዱት ጋርፍሬንዱን ካትሪንን ይደውልላታል ለተወሰነ ጊዜ አብራው እንድትቆይ እሱ ለብቻ ምንም ነገር ማድረግ ስለማይችል እሷም መጣችለት ለካትሪንም የተፈጠረውን ነገር ይነግራታል እሷም አይደና ይሆናሉ አታስብ ትለዋለች እነ ክሪስቲያ ሄዱት አርብ ዕለት ነበረ እስከ እሁድ ጠዋት ድረስ ቢደውሉላቸው እነሱ ማግኘት አልቻሉም። ቀጥታ ወደ ቮይስ ሜል ነበር የሚወስዳቸው ስልካቸው ላይ ሲደውሉ። ታላቅ ወንድሞም ይችልም እነሱን ለማግኘት ሲደውል ተመሳሳይ ነገር ነው የገጠመው። የሆነ ነገር ትክክል እንዳልሆነ ይገባቸዋል። በጣም መደናገጥም ይጀምራሉ። ክሪስታም ለቻንድለር ቴክስት ታደርግለታለች። በሰላም እንደገቡና ኔትወርኩ ጥሩ እንዳልሆነ ወይ ሰኞ ወይም ማክሰኞ እንደሚመለሱ ነገረችው። ካትሪን እና ቻንድለር ይህንን ቴክስት ሲያዩ ተረጋጉ። ደስም አላቸው። ሰኞ ይመጣሉ ብሎ ሲጠብቋቸው እነሱ አልመጡም። ማንም ሰውም እነሱን ኮንታክት ማድረግ አልቻለም። ስልካቸው ሲደወል አይጠራም፣ ቀጥታ ወደ ቮይስ ሜል ነበር የሚወስደው። እነሱም ማንንምም ኮንታክት አላደረጉም። ማክሰኛውም ቀን መጣ። አሁንም እነሱን ማግኘት አልተቻለም። ከክሪስታን መስሪያ ቤት መደወል ተጀመረ ለቻንደርና ለሚችል ክሪስታ የት እንዳለች ለማወቅ ክሪስታ በቅርብ ጊዜ የጀመረችው የከስተመር ሰርቪስ ስራ ነበረ። ክሪስታ አርብም ስራ መግባት ሲኖርባት አልገባችም ማክሰኞም ስራ መግባት ሲኖርባት አልገባችም፣ እና ይሄ ደግሞ ከክሪስታ ጸባይ ትንሽ ወጣ ያለ ነበረ። ምክንያቱም ሁል ጊዜ ስራ ስትገባ አምስት ደቂቃ እንኳን ሌት ብትሆን ቀድማ ቴክስት አርጋ የምትናገር ሰው ስለነበረች ይሄንን ሁላ ነገር ፕሮሰስ ለማድረግ እየሞከሩ ቻንደር ሜችል ና ካትሪን ከባርት መስሪያ ቤት ተደወለ። የባርት አለቃም ባርት እረፍት ሳይሞላ በምን ምክንያት ከስራው ገበታው ላይ እንደቀረ ለማወቅ ታዲያ በዚህ ሰዓት ቻንደር እና ሚችል በጣም ተደናግጠው የሰመር ሀውሳቸው አካባቢ የሚኖሩ ሰዎች ጋር እየደወሉ ክሪስቲያን እና በርንትን ካያቸው ሲጠይቋቸው እነሱም እንዳላዩ ይነግሯቸዋል። ምንምም አማራጭ ስላልነበራቸው በነጋታው እሮብ ላይ ቻንድለር ሄዶ ለፖሊስ ሪፖርት ያደርጋል። እዚህ ያሉት ፖሊሶች ሰመር ሀውሳቸው አካባቢ ላሉት ፖሊሶች ደውለው ኮንታክት ያደርጓቸዋል፣ ቤቱን ሄደው እንዲያዩ ምናልባትም አደጋ ገጥሟቸው ከሆነ እንዳሉትም ደግሞ ኔትወርክም ከሌለ ሄደው እንዲያጣሩ ፖሊሶቹም በቦታው ሲደርሱ ባርተና ክሪስታ የሉም። ቤቱም ለረጅም ጊዜ እንደተተወ መናገር ይቻላል። ሳሮቹም በጣም አድገዋል። በሩንም ሰብረው ሲገቡ ማንም ሰው የለም። እንደተባለው ማዕበሉ ምንም ያደረሰው ጉዳት የለም፣ እነሱ ቤት ላይ መስኮቶቹም አልተሰበሩም፣ ቤቱም ደህና ነው ያለው። እነ ቻንድለርም ግራ በመጋባት ታዲያ ማነው ደውሎ መስኮቱ እንደተሰበረና ቤቱ እንደተጎዳ የነገራቸው? እነዚያ ይወስዱናል ያሏቸው ጓደኞቻቸው ናቸው ወይስ ሴት አፕ ተደርገው ነው የሚል መላምት ላይ ይደርሳሉ። ሐሙስ ቀን ላይም ቻንድለር ስለ እነ ክሪስታ አየንም ሰማንም የሚል ሰው ባለመኖሩ በአካባቢው ወደሚገኝ ሚዲያ ሄዶ ፕሮግራም ሰርተው እንዲያሰራጩለት ይጠይቃቸዋል። ቻንድለርም ወደ ቤቱ ሲመለስ የጎረቤቶቹን በር እያንኳኳ ምናልባት በካሜራቸው ክሪስታና በርንት አርብ ጠዋት ሲሄዱ ፒክ ያረጓቸውን ጓደኞቻቸውን የሚያሳይ ካለ ግን፣ ምንም ሊያገኝ አልቻለም። ነገሩም ቀላል ስላልሆነ ፖሊሶች ምርምራቸውን በደንብ አጠናክረው ያዙ። ክሪስቲና ባርት ከመሄዳቸው ሶስት ቀን አስቀድሞ ባርት ውስጡ በጣም የሚረብሸው ነገር ስለነበረ ስልኩን አውጥቶ ወደ አወል የሚባል ሰውዬ ጋር ይደውላል። የ17 ደቂቃ ነበረ በጠቅላላ ያወሩት። ግማሽ ሰዓቱን ባርት በጣም እየተቆጣና እየጮኸ ነበረ የሚያወራው። አወል የማውራት እድሉን ሲያገኝ ባርት በተረጋጋና በተረታ ስሜት ነበር ሲያናገረው የነበረው። ስልኩም ከተዘጋ በኋላ ባርት ድንጋጤ ውስጥ ይገባል። ከሌሎች ሰዎች ጋርም ስብሰባ ማድረግ እንዳለበት ይወስናል። አወል ከነገረው ነገር በመነሳት ባርትም ስብሰባውን አሬንጅ ያደርጋል እሱና ክሪስታ ከመሄዳቸው አንድ ቀን በፊት ሐሙስ ቀን ከቀኑ ዘጠኝ ሰዓት ላይ ሐሙስ ቀን ላይ ባርት ከቤቱ ነበር ስራውን እየሰራ የነበረው የስብሰባውን ሰዓት እየተቃረበ ሲመጣ ለቻንድለር ቴክስት ያደርግለታል እኔ ተዘጋጅቻለሁ አንተ ስትጨርስ መውጣት እንችላለን የሚል ቻንድለርም አባቱ ያለበትን አጣብቂ ሁኔታ ስለሚያውቅ ለዛ ነበር አብሮት ለመሄድ ያሰበው። ተያይዘው ከቤት ሊወጡ ሲሉ ነበረ አስደንጋጭ ነገር የተፈጠረው። ከበሩ ሊወጡ ሲሉ ቻንድለር ወደኋላ ቀረት ይልና አባቱን ከጀርባው በሁለት ጥይት ይመታና ይጥለዋል። ስልኩንም ያወጣና ለእናቱ ቴክስት ያደርግላታል። የአባቴ ስልክ ባትሪው ስለዘጋ ለእኔ ቴክስት አድርግልኝ፣ በመንገድሽ ላይም ስትመጪ ኮካ ገዝተሽልኝ ነይ ይላታል። እሷም እሺ ብላ ትመልስለታለች። እርግጠኛ መሆን ባይቻልም እንደዚህ ያደረገው እሷ እስክትመጣ አባትየውን የሆነ ቦታ ሙቭ አድርጎና ቤቱን አጸራርቶ እስኪጠብቃት ጊዜ እንዲኖረው ነው። እሱም እናቱን ተዘጋጅቶ ጠበቃት። ክሪስታም 11 ሰዓት ከስራ አወጣች። ወደ ቤቷም ስትደርስ 11 ሰዓት ከሩብ እስከ 11 ሰዓት ተኩል ባለው ሰዓት ነበረ። ይህንን ካሜራ ፉቴጅ የቀረጸው እነሱ ከሚኖሩበት ፊት ለፊታቸው ያለው ቤት ሴኪሪቲ ካሜራ ነበረ። ከመኪናዋ ወርዳ ወደዛ የሚያምር ቤቷ ስትገባ ልጇ ቻንድረር እሷንም በሚያሳዝን ሁኔታ ተኩሶ ገደላት። ለካስ ቻንድለር ደብል ላይፍ ነበረ የሚኖረው። ከዩኒቨርሲቲም አልተመረቀም። ዩኒቨርሲቲ ሄዶ ነበረ፣ ግን ለአንድ ሴሚስተር ነው። ከዛ ተባረረ። ከቤት ሆኜ ስራ ሰራለው ይል ነበረ፣ ግን ስራም የለውም ክፍል ውስጥ ቁጭ ብሎ ቪዲዮ ጌም ሲጫወት ነው የሚውለው። ተመርቄም ሲጨርስ አንድ ትልቅ ድርጅት ስራ አፕላይ አድርጌ ተቀብለውኛል የሚያለው ሁሉም ውሸት ነው። ያኔም ከደረጃ ከወደቀ በኋላ ሆስፒታል ሲሄድ የተወሰነ ቅጥቅጥ እንዳለው እና ቤቱ ሲመለስ ከፈለገ ብቻ አንገት መደገፊያ ማድረግ እንደሚችል ነው የነገረው እንጂ እሱ እንዳለው ጭንቅላቱ ላይ የደም መፍሰስም ሆነ እግሮቹ ላይ ፉል ነርቭ ዳሜጅ አልገጠመውም። ይሄ አጋጣሚ እንደ ምክንያት ሆነለት ተመርቄ ጨርሻለሁ ካለ በኋላ ለምን እዛ ታዋቂ ድርጅት ውስጥ ስራ መጀመር እንዳልቻለ በአጭሩ፣ ቻንድለር ስለ ሁሉም ነገር ነበረ። የዋሻው አካባቢ ላሉት ሰዎች ግን ያምኑት ነበረ። ወላጆቹ ግን ከቀን ወደ ቀን ጥርጣሬ ውስጥ እየገቡ ነበረ። አባቱም በተደጋጋሚ ይጠይቀዋል። ኢንሹራንስ ካምፓኒ ውስጥ ነው የምሰራው ትላለህ፣ ግን ምንም አይነት ገንዘብ አታገኝም ለምንድን ነው ሲለው ከኢንሹራንስ ካምፓኒው ኢሜይል የተላከለት ለማስመሰል ፌክ ኢሜል አካውንት ያወጣና ወደ ራሱ ኢሜል አካውንት ኢሜል ያደርግ ነበረ። ደሞዝህ መክፈል ያልቻለው በዚህ በዚህ ምክንያት ነው የሚል የማይረባ ምክንያት እየሰጠ ከዛ እሱ ደግሞ የተናደደ ሰው አስመስሎ ቤተሰቦቼ ደስተኛ አይደሉም እና የመሳሰሉትን ነገር እያለ ሜል ይልክ ነበረ። ከነሱ ጋር የተላላኩትን ያው እያለ ለአባቱ ፎርዋርድ ያደርጋል። እንግዲህ በዚህ ጊዜ ያለበትን የቤት ኪራይ እንኳን ለቤተሰቦቹ አይከፍልም ነበረ። አባቱ ግን ምንም አይዋጥለትም፣ ለማመንም ይከብደዋል። ክሪስታና ባርስ ሌሎች ነገሮች ላይ መጠራጠር ጀምረዋል። ዩኒቨርሲቲ የተማርክበትን ትራንስክሪፕትን አሳየን ሲሉት ትራንስክሪፕቴ ማውጣት አልችልም፣ አድቫይዘሮቹ በእኛ ጥፋት ነው በአንተ ጥፋት አደለም፣ አሁን ልንሰጥህ አንችልም ጠብቅ ይሉኛል ይላል። እንዳላመኑት ሲገባው ፌክ ኢሜል አካውንት ያወጣና የዩኒቨርሲቲው አድቫይዘር እንደጻፈለት በማስመሰል የተጻጻፉትን እንዳለ ለአባቱ ፎርዋርድ ያደርግለታል። አባቱን በጣም ይናደድ እና ስልክ ስጠኝ ማናገር ፈልጋለሁ ሲለው አዲስ ስልክ ያወጣና ድምፁን ለውጦ የዩኒቨርሲቲው አድቫይዘር በመምሰል ተመሳሳይ ምክንያት እየሰጠ አባትየውን ያናግረዋል። ባርተን ቻንለር እየዋሻው እንደሆነ ያረጋግጣል። ታዲያ በዚህ በጣም የተሰላቸው አባት ከኢንተርኔት ላይ የዩኒቨርሲቲውን ስልክ ያወጣና እንደ ቻንለር ሆኖ በመደወል እና በማናገር ትራንስክሪፕቱ እንዲሰጠው ለማድረግ ይደውላል። የተወሰነም ስልኩ ከጠራ በኋላ ከስተመር ሰርቪስ ላይ የሚገኘው አወል ስልኩን ያነሳዋል። ባርትም ልክ እንደ ቻንድለር ሆኖ ትራንስክሪፕቴን ለምንድነው ማትሰጡኝ? ለምንድን ይሄን ያህል ጊዜ የያዛችሁብኝ? እያለ በቁጣና በጩኸት አወልን ያነጋግረዋል። አወልም ሲስተም ላይ እያየሁ ነበረ፣ ግን እኛ ዩኒቨርሲቲ አልተመረክም። ጭራሽ አዎ ገብተ ነበረ፣ ግን አንድ ሴሚስተር ነበረ ወድቀ ተባረ ነበር ሲለው፣ ባርት በድንጋጤ ለረጅም ሰዓት ዝም ይላል። ቻንድለርም ሲጠቅስለት የነበሩትን የአድቫይዘሮች ስም እዛ እንደሚሰሩ ቼክ ለማድረግ ባርት ሲጠይቀው አወልን እንደዚህ የሚባሉ ሰዎች እዚህ ዩኒቨርሲቲ ውስጥ ሰርተው አያውቁም የሚል መልስ ይሰጠዋል። ንግግራቸውን ጨርሰውም ስልኩ ይዘጋል። ባርትም ልጁ የውሸት ሕይወት እየመራ እንደሆነ ይረዳል። ሌላ ስልክ ይደውልና የእውነት እዛ ዩኒቨርሲቲ ከሚሰሩ አድቫይዘሮች ጋር ለሐሙስ ዘጠኝ ሰዓት ላይ ሚቲንግ አሬንጅ ያደርጋል። ባርት ለቻንድለር ይደውልለትና ከአድቫይዘሮቹ ጋር ሚቲንግ አሬንጅ አድርግ ያለው አንተም እኔም ቁጭ ብለን ለምን ትራንስክሪፕቱን መስራት እንዳልቻሉና ሊሰጡ እንዳልቻሉ እናፋጠጣቸዋለን እንጠይቃቸዋለን ሲለው ቻንድለርም እሽ ይለዋል። ባርት እኮ አረጋግጧል ልጁ ጭራሽ እዛ እንዳልተማረ። ይህን ሁላ ነገር እያደረገ ያለው ቻንድለር እውነቱን እንዲነግረው ስለፈለገ ነው። ዋሽች ያለው ሚቲንጉን ሰርዘው አዎ እዛ አልተማርኩም እንዲል ስለፈለገ ነበረ። ይሄ አረመኔ ቻንድለር ግን ጥፋቱን አምነው ይቅርታ ጠይቆ ህይወቱን በመቀጠል ፋንታ እንደዛ በፍቅርና በእንክብካቤ ያሳደጉትን እናትና አባቱ ገደለ። ሰውነታቸውንም ቆራርጦ በእሳት ካቃጠለ በኋላ አጥንቾቻቸውን ከተማው ላይ በተነ። የገርፍሬንዱ ቤት ላይ ሁላ አልቀራውም። ሲበትን ፖሊስ ምርምሩን ቀጠለ። ለብቻው ነበር ይህኑ ለነገር ሲያደርግ የነበረው። ገርፍሬንዱ ካትሪንም ሆነ ወንድሙ ሚቸው እዚህ ውስጥ የሉበትም። ቻንድለር የዕድሜ ልክ እስራት ተፈረደበት። ግን የሚገርመው ነገር እስካሁን ድረስ ወንጀሉን እንደሰራ አለማመኑ። በፍቅር እና በእንክብካቤ ያሳደጋችሁት ልጃችሁ ገዳያችሁ ሲሆን ማለት ከአይምሮ በላይ ነው። በጣም የሚያሳዝንና ልብ የሚሰብር ታሪክ ነው። እግዚአብሔር ከእንደዚህ አይነት ነገር እይሰውር ነው የሚባለው። እዚህ ጋር እንድናወራቸው የምትፈልጓቸው አይነት የተለያዩ አይነት ታሪኮች ካሏችሁ ኢንስታግራም ፔጅ ላይ ጻፉልኝ። የዛሬው ቪዲዮአችን ይሄንን ይመስላል። ላይክ፣ ሰብስክራይብ እና ኮመንት ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ